እሺ ፋርማሲ ፋርማሲ በጣም እንፈልጋለን የምንፈልገው ፋርማሲ ለኪራይ የሚሆን ቦታቸው ሀያት አካባቢ ቡልቡል አካባቢ ዓለም ባንክ አካባቢ ጦር ኃይሎች እንዲሁም አዲሱ ገበያ ከአርባ አምስት እስከ ሀምሳ ሁለት ካሬ ስፋት ያላቸው ካላችሁ ተከራይ ጥሩ ትልቅ ብራንድ የሆነ ተከራይ አለ። ስለዚህ ሌሎች ቦታ ባለፈው የሰባቸው የተከራዩ ስላሉ ነው። እነዚህ ግን አንዱ ለሶስት፣ አራት፣ አምስት ቦታዎች አልተከራዩም። ስለዚህ እነዚህ ቦታ ያላችሁ አያት አካባቢ በዙሪያው መቶ ሜትር ከሌላ ፋርማሲ መረቅ መቻል አለበት። ይሄ ህግ ስለሆነ ነው። ቡልቡላም አካባቢ እንደዚሁ አለም ባንክ፣ አለም ባንክ ማለት ቤቴል ያለው አለም ባንክ ጦር ሀይሎች እና አዲሱ ገበያ አካባቢ ላይ ለፋርማሲ የሚሆን ልታከራዩት የምችሉት ቦታ ካላችሁ በጥሩ ዋጋ እንዲከራይላችሁ ይሆናል። ስለዚህ ካላችሁ አሳውቁን። መቶ ሜትር ራዲየስ ከሌላ ፋርማሲ መራቅ መቻል አለበት። ከ45 እስከ 52 ካሬ ስፋት መሆን መቻል አለበት። ስለዚህ እንደዛ ካላችሁ ብታሳውቁን፣ እንደዚሁም ትምህርት ቤት አካባቢ ደግሞ ሱቅ ነገር ያላችሁ ለስቴሽነሪ መሆን የሚችል ህንፃ መሳሪያ ሊሆን የሚችል ቦታ ላይ ያለ ሱቅ ልታከራዩት የሚችሉት ካለ እሱንም ካላችሁ በጣም እንትን ብትሉ ደስ ይለናል። በላይዬ በጣም ቴንኪው ጊዜ ርስጥልን እናመሰግንሃለን ስለምታበረታቱን ማለት ነው። ከዛ ባሻገር ሙሉ ቤቶችን መግዛት ፈልጋለሁ ብላችሁ ካሰባችሁ ሳር ቤት ቢሆን መገናኛ ቢሆን አራት ኪሎ ቢሆን፣ አራት ኪሎ ኮንዶሚኒየም አፓርትማ ይሁን ኤኒዌር አፓርትማ ልደታ ላይ ያለ መቶ አርባ አምስት ካሬ መቶ ስልሳ አምስት ካሬ ባለ ሁለት ባለ ሶስት የሚሸጡ ናቸው። ጀርመን አደባባይ ሰባ ሰባት ካሬ ሀያት ባለ አንድ መኝታ ስልሳ ካሬ የሆነ አሉ። ዋጋዎቹን ማወቅ የምትፈልጉ ከሆነ በኮሜንት ላይ ዋጋዎቹን ንገረኝ ካላችሁ የዛን ዋጋ ለምሳሌ የልደታን ንገሩኝ ካላችሁ የጀርመን አደባባይ ንገረኝ ካላችሁ የሰሚት የለቡን ብቻ የኮንዶሚኒየም ዋጋ ደግሞ አራብሳ፣ ጆሙ እንግዲህ ከምዕራብ ምስራቅ፣ አራት ኪሎ ባልደራስ ሲግናል ማለት ነው። እዛ የምትጠይቋቸውን ኢንፎርሜሽን ልነግራችሁ ይችላሉ። በሽያጭ ዙሪያ መስማት የምትፈልጓቸውን ማወቅ የምትፈልጓቸውን ነገሮች እነግራችኋለሁ። እናንተ በኮሜንት ሴክሽን ላይ ታስቀምጡልኛላችሁ። አሁን ግን በጣም አስቸኳይ የሚፈለግ ፋርማሲ ለፋርማሲ ቦታ ያላችሁ ልታከራዩ፣ በነገራችን ላይ ባዶ ቦታ ያላችሁ ግቢ ዶሯችሁ ዝም ብላችሁ የተዋችሁት በተለያየ ዓለም ላይ የምትኖሩ ሰዎች በጣም አሉ ች ግቢያችሁ መከራየት ይችላል። ባዶ ቦታው ተቆርጦ ሰው ሰርቶበትም ሊከራይ ሰው ይችላል። ብዙ ነገር መሆን ይችላል እና ንብረታችሁ እያለ ምንም ሳያፈራ ከቀረ ራሱ ኪሳራ ነው። እና እነዚህ አይነት ንብረት ያላችሁ ብታሳውቁን ደስ ይለናል። ልክ እኛ ከስተመር ስናገኝ የእናንተ ቤት እንዲከራይ ወይም የምትፈልጉት ቦታ እንዲከራይ ሊሆን ይችላል። በምትፈልጉት መንገድ እንዲከራይ ይሆናል እና ቦታም ያላችሁ ቢሆን ለኪራይ ልታከራዩ የምትፈልጉት ለወርክሾፕ ይሁን ለምንም የምታከራዩት ከተማ ውስጥ ካለ ብትነግሩን በጣም ደስ